ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። ውድ የተወደዳችሁ የእግዚአብሔር ቤተሰቦች ደምናላችሁ። ወንድማችሁ ታምራት ኃይሌ ነኝ። ዛሬም በሁለተኛው ሳምንት ውስጥ ባለፈው ሳምንት የጀመርነውን በመከራ ውስጥ የእግዚአብሔርን ታማኝነት እያጠናን ሰንብተናል ላለፉት ስድስት ቀናት። ዛሬ ደግሞ በመገፋት ውስጥ ያለውን ዓላማ በሚል ርዕስ ዮሴፍን ምልከታ እናደርጋለን። እንግዲህ መነሻ ሀሳባችን የተወሰደው ዕብራውያን ምዕራፍ 10 ቁጥር 23 ላይ ያለው መልእክት ነው። ይህም መልእክት እንደዚህ ይነበባል። የተስፋን ቃል እየሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ዘላለማዊ የሆነው የእግዚአብሔር ታማኝነት እንዴት በዘመናቶች ውስጥ ሕዝቡን እየረዳና እየደገፈ እያሳለፈ ለታላቅ ክብር እንዴት እንዳበቃቸው ተሞክሮው በሆኑት በእምነት አባቶችና እናቶች ተምሳሌት ውስጥ የተገለጸውን የእምነታቸውን ጀግንነት፣ ተስፋ አለመቁረጥ፣ በእግዚአብሔር መደገፍና መታመንን እያነሳን እየተመለከትን ነበረ። በዚህ ሳምንት ውስጥ ደግሞ በመከራ ውስጥ ሲያልፉ የእግዚአብሔር ታማኝነት እንዴት እንደረዳቸው መከራቸውንም ደግሞ ለማለፍ እንዴት ጉልበት እንደሆናቸው የእግዚአብሔር ታማኝነት እንደዚሁ የእምነት አባቶችንና እናቶችን እያነሳን ከነሱ ተለምዶ ትምህርትን እንወስዳለን። ለዛሬው ቀን መልእክት የሚሆነው ርዕስ በመገፋት ውስጥ ያለው ዓላማ የሚል ነው። ዘፍጥረት ምዕራፍ 50 ቁጥር 20ን እናነብና ዮሴፍንና በዮሴፍ ዙሪያ ያለውን ይህንን በመገፋት ውስጥ ያለውን ታላቅ ምስጢር ምን እንደሆነ አብረን እንመለከታለን። ዘፍጥረት ምዕራፍ 50 ቁጥር 20 እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ይላል። በጸሎት እንጀምር። እግዚአብሔር ቅዱስ እግዚአብሔር መልካም እግዚአብሔር ነገሮች ከመሆናቸው በፊት አስቀድመ የምታይና የምታውቅ በዚህም ሰዓትና ጊዜ ደግሞ እኛ ልጆች እንድንሰማው የፈቀድከውን ይህንን የህይወት ቃል የሆነውን የአንተ ሀሳብ መገለጫ የሆነውን እንድንሰማና እንድናውቅ ስለረዳሃን ስለምትረዳንም እናመሰግንሃለን። በዮሴፍ ውስጥ የሰራውን ታላቅ ስራ ታዲያ ወደኋላ ዞር ብለን ስናስብ በመከራችን ውስጥ የምትረዳን የምትደግፈን አብሮነትን የማይለየን ዛሬም በዙፋን ላይ ተቀምጠ የምትመለክ ዘመናቶች ያላስረጁ ሁኔታዎች የማይለዋውጡ ታማኝነት ዘመንን ተሻጋሪ የሆነው እግዚአብሔር ላይ መደገፍ እንድንችል እነሆ በዮሴፍ ቃል ውስጥ የተጻፈውን ምስጢርን ታበራልን ዘንድ እንጸለያለን። የልቦናችንን አይኖች አብራልን። የመጥራትህን ተስፋ ምስጢር እንድናውቅ እርዳን። ለከበረው ላማረው፣ ለተዋበው ቃል ራሳችንን ስናስገዛ እግዚአብሔር የዘላለም አባታችን ወይም በመንፈስህ ለልቦናችን ተናገረን። ጊዜና ሰዓቱን ለክብርህ እንድትወስድ አሳልፈን እንሰጣለን። ጻደቅና እውነተኛ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። በመገፋት ውስጥ ያለው አላማ፣ የዮሴፍ ታሪክ። እስራኤል ተብሎ ስሙ የተለወጠለት ያዕቆብ ከሚወዳት ራሄል የተወለዱለትን ዮሴፍንና ብንያምን በጣም ይሳሳላቸው ነበር። ምናልባት እንግዲህ ይህ የሆነው ለራሄል ከነበረው ብርቱ ፍቅር የተነሳ ሊሆን ይችላል። ምንም ባይጻፍልንም ዮሴፍ ከራሄል የወለደው የመጀመሪያ ልጁ ስለነበር የአባትነቱን ፍቅር መግለጫ እንድትሆነው የአሰራት ምርጥ ካባ ነበረች። በተለይ የ17 ዓመት ሲሆነው ዮሴፍ በህብር ያጌጠች ካባ እንዳሰራለት መጽሐፍ ቅዱስ ይነግረናል። ከዚህ ጊዜ ጀምሮ ዮሴፍ በወንድሞቹ ዓይን ውስጥ ሲገባ በጥሩ ንግግርም ደግሞ ሊናገሩት እንዳልቻሉ ዘፍጥረት ምዕራፍ 37 ላይ የታሪኩ ትርክት ይነግረናል። ሲቀጥል ደግሞ የነዶ እስሮች የእርሱ ለሆነችው ነዶ ተንበርክከው ወይም ተጎንብሰው ሲሰግዱ ያያትን ህልም በነጋ ጊዜ ለወንድሞቹ ሳይጠየቅ ቢነግራቸው በፊት ከጠሉት በላይ በህልሙ ምክንያት ደግሞ አብዝተው እንደጠሉት ምዕራፍ 37 ቁጥር 8 ላይ በዘፍጥረት ተጽፎልን እናያለን። ይህ ጥላቻቸው ነው እንግዲህ ወደ በቀል ተለውጦ ታናሽ ወንድማቸውን ለእስማኤላውያን ለሆኑት ነገዶች በሃያ ብር እንደሸጡት እናያለን። ከመሸጣቸው በፊት ወደ እነርሱ መልካም ዜና ሰምቶና አይቶ እንዲያመጣለት የላከውን የአባቱን ፈቃድ ተከትሎ ምግብን ይዞ የመጣውን ዮሴፍን ከሩቅ ሲመጣው አይተው ንስቲ ይህንን ባህል ህልመኛ ህልሙ ይፈጸም ዘንድ እንደሆነ እናያለን። ብለው ተማክረው ገፈውት ይህንን የህብር ልብስ ጉድጓድ ውስጥ እንደጣሉት ከዚህ ትርክት ውስጥ እናገኘዋለን። በማግስቱ ግን አውጥተው ወንድማቸው በሆነው በይሁዳ መካሪነት ገለነው ወንድማችን፣ የኛ ጥቅም ምንድን ነው? ነገር ግን እንሽጠውና ለአባታችን ሞቷል ብለን እንንገረው ተባብለው በዛ መንገድ ያልፉ የነበሩ ጉዟቸው ወደ ግብጽ የሆኑ እስማኤላውያን ለእነሱ ነው እንግዲህ በሀያ ብር ሚዛን ወንድማቸውን ዮሴፍን የሸጡት። ከሞቀ ቤቱ የወጣው ዮሴፍ በማያቀው ሀገር በማያቀው ህዝብ በማያቀው ቋንቋ በማያቀው ባህል እንደዚሁም ደግሞ በማያቀው የአምልኮ ህብረተሰባዊ የአኗኗር ልማድ ውስጥ ለመኖር ተገደደ። ያውም ባሪያ ሆኖ ከሞቀ እንዳልኩት ከሞቀ የአባቱ ፍቅር ቤት ነው ወደ ማያቀው የባርነት ሀገር መሸጋገር ግድ የሆነበት። በዛም ህይወቱ አልተመቻችውም። ህይወት አልደላውም። በስደትም ሆኖ የባርነት ህይወት ለዮሴፍ መራራ ነበረ። ባልሰራው ስራ ኑሮ ዘብጥያ ዛሬ፣ ነገ፣ ከነገ ወዲያ በማይባል የቀናት ብዛት ሕይወቱ እስር ቤት ነበረ። መልካም አድርጎ እንኳን ለሌሎች መፈታት ምክንያት ሲሆን ዮሴፍ ለእርሱ ግን የሚሟገትለት አንድም ሰው አልነበረም። ከጎነ አይዞህ የሚለው ቃል የገባለት ሰው እንኳን ሲረሳው እናየዋለን። የዮሴፍ የህይወቱ ዕጣ ፈንታ ግን በዚህ እንዳላበቃ መጽሐፍ ቅዱሳችንን ስላነበብን አሁን ይገባናል። ዮሴፍ ግን በወቅቱ ግራ ገብቶት ያለ ልጅ እንደሚመስል ይታሰባል። ምንም እንኳን ታማኝነቱን ለእግዚአብሔር በዚህም ይሁን በዛ ቢያሳይ ባልሰራው ስራ ልትደፍር ሞክርሃል ተብሎ በሐሰት ተከሶ እስር ቤት ቢገባም እግዚአብሔር ግን ከእሱ ጋር ስለነበረ የእግዚአብሔር ታማኝነት በሚያልፍበት በእያንዳንዱ የህይወት መሰናክል ውስጥ አቅምን ሲሰጠው ለዮሴፍ ዮሴፍን ታማኝ ለእግዚአብሔር እንዲሆን ሲረዳው ጸጋው እናያለን። እግዚአብሔር በዘመናት ሁሉ በማይለዋወጥ ታማኝነቱ ዮሴፍን ለከፍታ እየሰራው ነበር። በዚህ ሂደት ውስጥ ለህዝብ ቅሬታ መትረፍ ምክንያት ሊሆን ዮሴፍ በወንድሞቹ መጠላት ነበረበት። በወንድሞቹ የክብር ካባው መገፈፍ ነበረበት። በወንድሞቹ ተጠልቶ ተገፎ መሸጥ መቻል ነበረበት። ከዛም ብሎ ደግሞ ዮሴፍ ለሌሎች መትረፍ መዳን ምክንያት ሊሆን የእግዚአብሔር ሐሳብ ይከወንበት ዘንድ ዮሴፍ ግብጽ መውረድ ነበረበት ባሪያ ሆኖ ባሪያ ሆኖ ማገልገል ነበረበት። ባሪያ ሆኖ ሲያገለግልም እንኳን በሐሰት ተከሶ እስር ቤት መግባት፣ ይሄ ሁሉ የህይወቱ ውጣ ውረዶች ለታቀደለት ከፍታ መሰላል እንዲሆኑት እንዲሰራ ዮሴፍ ነበረ። አንዳንድ የመከራ ተግዳሮቶቻችን ወደ ተሻለው ወደ እግዚአብሔር መልክ ሊያሳድጉን ሊቀርጹን ስለሆነ ለጊዜው ያሳምማሉ። ለጊዜው ያስለቅዛሉ። ለጊዜው ያስቆዝማሉ። ለጊዜው እግዚአብሔር የት ነህ የሚል ጥያቄ ካፋችን እንዲወጣ ያስገድዱናል። የማታ ማታ ግን ወደ ታሰበልን ከፍታ እንደርሳለን። መጽሐፍ ቅዱሳችን በሮሜ 8:28 ላይ እንደዚህ የሚል ቃል እናነባለን፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎው እንዲደረግ እናውቃለን። የእግዚአብሔር ሐሳብ ነገር ሁሉ ተደምሮ በጎ ሚሆን በጎ ያልሆነው ተደምሮ መልካም ሊሆንልን መጨረሻችንን ሊያሳምርልን ነው ብሎ ጳውሎስ ለሮሜ ሰዎች ይጽፍላቸዋል። መዝሙሮ ዳዊት 1971 ስርአትህን እማር ዘንድ ያስጨነከኝ መልካም ሆነልኝ። ዳዊት በኖረበት የህይወት ዘመኑ ሁሉ ስንክሳር ሳይገጥመው ያሳልፈው ቀን አልነበረም። አንዳንዴ ከሳውል ጦር አንዳንዴ ከልጁ ከአቢሜሌክ ጥላቻ አንዳንዴም ደግሞ በሌሎች ከሚመጣበት ውጣ ውረድ ህይወቱ ሁሉ አስቸጋሪ ነበረች ለዳዊት። ነገር ግን ይህ ሁሉ ይሆነልኝ ይላል። ስርዓትን እንድማር ነው አስጨንቀኸኛል በጊዜው ነገር ግን መልካም ሆነልኝ አሁን ብሎ ሲናገር እናነባዋለን ታዲያ በዘመናቶች ውስጥ ሁሉን የማይለዋወጠው የእግዚአብሔር ታማኝነት ስንገፋ፣ ስንጠላ፣ ስንሸጥ፣ ስንለወጥ፣ ባላሰብንበት ስፍራ ራሳችንን ስናገኘው፣ በከፍታ የሚሆን በዝቅታ ውስጥ እግዚአብሔር የትና የሚያስብሉ ነገሮች ሲያጋጥሙን፣ አላማው ውሎ አድሮ በእግዚአብሔር ፊት የእግዚአብሔርን የልጁን መልክ መስለን እንድንኖር ሊቀርጹን ሊያንጹን ስለሆነ ከምንችለው በላይ እንድንፈተን አሳልፎ የማይሰጠን የታመነው እግዚአብሔር በፈተና ውስጥም ደግሞ የምናልፍበትን መንገድ አድርጎ ጸጋውን አብዝቶ በምሕረቱ ካባ ሸፍኖ የምናልፍባቸውን ነገሮች ሁሉ ከእኛ ጋር ሆኖ እያለፈ እየረዳ እየደገፈ እሱ ወዳሰበልን ከፍታ ሊያወጣን ነውና በነገሮች ውስጥ ሁሉ ስናልፍ ስርዓቱን እንድንማር መሆኑን እንዳንዘነጋ የዮሴፍ የህይወት ተሞክሮ ያሰምረናል። በዚህ ሁሉ ግን ክፉ አስቦ ክፉ ወደ እኛ መጥቶ ክፉ ቢደረግብን ለመልካም መሆኑን አንርሳ። እግዚአብሔር አምላኩ የሆነለት ህዝብ የተባረከ ነው ተብሎ እንደተጻፈ፣ ኃጢአቱንም የማይቆጥርበት ያ ህዝብ የተባረከ ነው ተብሎ እንደተጻፈው ዮሴፍ ወንድሞቹን ይላቸዋል፣ እናንተ ክፉ ነገር አስባችሁብኝ ብታደርጉትም ያደረጋችሁትን እግዚአብሔር ግን ዛሬን አይቶ ያን ጊዜ ህዝብ ይተርፍ ዘንድ ለዓላማው ነበርና ለመልካም አደረገው ብሎ ይላል። እንጸለይ። አባታችንና አምላካችን እግዚአብሔር በየቀኑ የሚያጋጥሙንን ግድድርሾች እንዴት እንደምናያቸው ግራ ሲገባን ሚስጥሩን ግለጽልን። ዓላማው ምን እንደሆነ እንድንረዳ ዛሬ በሚያጋጥሙን ስንክሳሮች ነጋችንን እንዳናበላሽ በተስፋ መቁረጥ ውስጥ ራሳችንን ካንተ እንዳንለይ፣ ለበጎ አስበ፣ ለመቀረጽ አስበ፣ ለሰማይ ገጣሚ እንደንሆን አስበ በሕይወታችን ላይ የሚመጡትን እነዚህን ፈተናዎች ልንማርባቸው ለበጎ እንደሆነ አስበን ባንተም ላይ ትዕግስት እንድናድርግ አንተን እንድንተማመንብህ የሚያስችለንን ጸጋ አብዛለን በመከራ ሁሉ ከኛ ጋር ነህና፣ በችግርም በፈተናም በሐዘንም በመውጣትም በመውረድም የማትለየን አምላክ ነህና እንድንደገፍብህ እርዳን። በራሳችን ማስተዋል ከመደገፍ ጠብቀን፣ መንገዳችን ውሎ አድሮ ፍጻሜው የሞት መንገድ ነውና፣ አንተ የቀየስከው መንገድ ስለሚያዋጣ አንተን ተስፋ እንድናደርግህ እርዳን አጽናን አበርታንም ስለምትረዳንም እናመሰግናለን ጻድቅና እውነት በሆነው ልጅህ በክርስቶስ ኢየሱስ ስም አሜን በሚቀጥለው ቀን ደግሞ የሌላውን የእምነት አባት ወይም እናት ስም አንስተን ከእነሱ ተለምዶ እስክንማር ድረስ በያላችሁበት የእግዚአብሔር ጸጋ ምህረትና ቸርነት ከእናንተ ጋር ይሁን እላለሁኝ ወንድማችሁ ታምራት ኃይሌ ነኝ ከለንደን